ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለምዶ ሰዓት መተናል ላይክ በማድረግ ጀምሮ ሼር አድርጎ ስሞ ይህንን ጉድ ቁርስና እራት የበላችሁ ሰዎች ብቻ ነው ይህንን ቪዲዮ የምታዩት። ምሳ የበላችሁ ሰዎች ቀጥታ ወደ ንሳ ሂዱ፣ ወደ ንሳ ከእኔ አሁን። ለምሳሌ ምሳ አልበለው፣ ለዛ ነው እየሰራው ያለሁት። ስሞ ይህንን ጉድ ላይ ምሳ አትብሉ፣ እውነት ነው። ስድስት ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይህ ሰው ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን ስድስት ሰዓት ላይ ጸሎት ማድረግ ነው ከተቻለን፣ ያለዚያ ተመልከቱ፣ ስድስት ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን አስራ አንድ ሰዓት ላይ ግን ይጸልያሉ ማለት ነው። እዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄዱት። ታዲያ አስፋልት ማለት ነው። ቀለል ሲልህ እኮ ቤተ ክርስቲያን ነበር መምጣት የነበረብህ። ከዛ አንድ ሰዓት አካባቢ ጸልየው ሲመለሱ ነው ከበድ ውሎት የሚመጣው ማለት ነው። አያችሁ፣ ከበድለው አለመለሰ ምክንያት ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ሲል ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው፣ ሌላ ምንም አይደለም። አታጥፋይ ብሎ ይጸለያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔንም ይጠብቀኛል አለ። ማን ይጠብቀዋል? ሰይጣንን፣ ፍጡር ስለሆነ ራሱ እግዚአብሔር ይጠብቀዋል። እግዚአብሔር ተመልከቱ፣ መልካም መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል፣ ምንም ባያረግለትም ማለት ነው። ምንም ባያረግለት እንዳይጠፋ እግዚአብሔር ካልጠበቀው መኖር የሚችል ፍጥረት ስለሌለ። ብዙ መሳቅ አልቻልኩም፣ ጉንፋን ይዞኛል። ይሁንሽ ድብሩሉ ላይ ለኢየሱስ በጣም ያስቃል። ሰይጣንም ይጸልያል። ምንም ያራበቀ በጌታ ዘዝ ደግሞም እግዚአብሔር ይጠብቃል ሲሄድ ቀለል ይላል። ደሙ መጥቶ ይቀመጣል። አምኗል እኮ ሴጣን ይሄዳል ይመጣል፣ እንደፈለገ እንደሚጫወት እኮ እያመነ። እኛ ሰፈር ግን እንደዛ አይነት ነገር የለም። አንዴ ይሄዳል ተመልሶ ይመጣል፣ ከዛ ይጫወታል አይባልም፣ አይባልም። ከነአካቴ ተጠርጎ ወጥቷል በኢየሱስ ስም። አስራ አንድ ሰዓት ሲሄድ ቀለል ብሎ አንድ ሰዓት ሲመጣ እንደገና ጫን። እኛ ሰፈር አይሰራም፣ በኢየሱስ ስም ተጠርጎ ወጥቷል። ክብሩ ለኢየሱስ ይሁን። ይሄንን ቁጭ ብሎ የሚሰማ ሰው ነው እኔ የሚያሳዝን ኑወረ ኢየሱስ ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም፣ ከባድ ስለሆነ ነው። ዘፋኝ እያለ ማንም ሰው ትዝ ብሎት ማንም ሰው ያንን ሰው ወንጌል አስተምሮ ለማምጣት እንደው ዘፈኑን ትቶ ወደ ዝማሬ እንዲመት እንዲመጣ ወይ በጸሎትም እንኳን አግዞ የማያቅሰው እንት ወደ ሲባል በቃ እንዲህ እንዲህ የሚያደርግ ዘፋኝ ሆኖ መንግስተ ሰማያት መውረስ ይቻላል ማለት ነው። መጽሐፍ ቅዱስና እኛ እየተጣረስን እንዳንሄድ። እኔ ዘፍነዋል ብዬ ማን ነው ዘፈነ ያለው? የጴንጤ መዝሙር መዝሙር ነው። የጴንጤ መዝሙር መዝሙር ዘፈነው ማን ያለው? ማን ያለው? ትውልድ እየነቃ ነው። ትክክለኛውን ነገር እያወቀ። እንግዲህ ምንም ማድረግ አይቻልም? ደስ ምን መልካም ዜና ነው። ዘፋኝ ሰው እኮ አስታውሶ ራሱ አያቀብ። ይህ እኮ እውነት ነው። ከሱ ጋር አብሮ እየጨፈረ የእሱን ኮንሰርት እየገባ እየወጣ በቃ ፈታ የምልህ የሆነ ከዛ በእንቴ ሲባል እንትን ይዞ ይመጣል። ይሄ ትክክለኛ ጥያቄ ነው። መልሱ ለራሳችሁ መልሱ። ይሄን ለማንም አይደለም ኢየሱስ ብቻውን ያድናል? ከኢየሱስ ውጪ መንገድ የለም። ከመጽሐፍ ቅዱስ ጋር አትጋጩ፣ ተስማምታችሁ አንብባችሁ አንድ ላይ ነው። ከዛ በኋላ ኢየሱስ መንገድ እንደሆነ ታውቃላችሁ። ተረት ገዳይ ነው። ኢየሱስ ብቻውን ነው። እንደነ እንግዲህ ምንም ማድረግ አይቻልም። ማርያም ብጽዕት ናት ግን ሞታለች። ማርያም ጌታ እናት ናት፣ ማላጅ አይደለችም። ማርያም ረከች ናት ግን ፍጡር እንጂ ፈጣሪ አይደለች። ማርያም እንወዳታለን እንጂ አንሰግድላት። ማርያም እናክብራታለን እንጂ አናመልክ። ማርያም እግዚአብሔር የተመረጠች ናት ግን አዳኝ አይደለች። ማርያም ለማርያም ከኢየሱስ ውጪ ሌላ ልጆች አሉ። የታደለው ትውልድ አፉን ለመስጋና አላቆም። የቤታችንን ቅድስት ድንግል ማርያምን ብጽት እያለ እያመሰገነ ይከብራል። ያልታደለው ደግሞ አይደለም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናት ስለ ቅድስት ድንግል ማርያም ክብርና ማንነት ይቅርና ስለ ገዛ እናቱና ስለ ራሱ ማንነት በቂ ግንዛቤ የሌለ ሰው እንዲሁ አፉን እያላቀቅ የዲያብሎስ መጫወቻ ይሆናል እንዴ! ስለ ድንግል ማርያም ክብርና ማንነት ለመናገር እኮ በየአዳራሹ ተሰብስበው እየዘለሉ አቧራ እንደማቡነን ያን አይል ቀላል አይደለም። የድንግል ማርያም ክብር ከሰማይ ነው። በጣም በተደጋጋሚ እንደምናገረው ስለ ድንግል ማርያም ክብርና ማንነት ለመናገርና ብጽዕት እያሉ ለማመስገን መመረጥ ያስፈልጋል። የመንፈስ ቅዱስ እርዳታና አጋዥነት ያስፈልጋል። ደግሞ ሴትኛው ሰባኪ ነው ድንግል ማርያም ፈጣሪ ናት፣ ድንግል ማርያም ትመለካለች እያለች ሲሰብክ የሰማችሁት። በያ በቃ ከየጫካው ከየቦታው ይሰበሰቡና አፋቸውን የሚያላቅቁት አፋቸውን የሚከፍቱ በድንግል ማርያም ላይ ነው። መጽሐፍ ቅዱስ ይዞ መዞሩ አዋቂ አያስብልም። በየትኛው የመጽሐፍ ቅዱስ ክፍል ነው ድንግል ማርያም ብጽት ናት ግን ሞታለች? ድንግል ማርያም ሌላ ልጆች አሏት፣ በየትኛው የመጽሐፍ ቅዱስ ክፍል ነው ተጽፎ ያገኛችሁት? ይሄን እንኳን አታውቁትም። ዳሩ ሱሪንና ቀሚስን ባግባቡ ለይቶ የማያውቅ ቱልስ ድንግል ማርያም ክብርና ማንነት ያውቃል ብሎ መገመትና ማሰብ እጅግ ጅልነት ነው፣ ሞኝነት ነው። ለማንኛውም ማድቡ እናታችን ቅድስት ድንግል ማርያም ብጽትናት ናት፣ ቅድስት ናት፣ እንወዳታለን እና እናከብራታለን እና መሰግናታለን፣ አማላጃችን ናት። ክብር ለእናታችን ሰናይቀን ቀን። እኔማ አጀማመሩ የሆነ ጥቅሶቹን አምጥቶ ከመጽሐፍ ቅዱስ ጋር አገናኝቶ መጽሐፍ እንዲህ ስለምል እናንተ የተናገራችሁ ስተት ነው ብሎ የሚናገር ነው የመሰለኝ። ግን ተረት አውርቶ ሄደም ጨርሶ። ተረት እናገራል። እሺ እነሱ የተናገሩ ልክ አደለም። እስቲ ከመጽሐፍ ቅዱስ ሰምተህ እኔም እንዳንተ ያልተጻፈውን እያነባብኩ ተረት እንዳላወራ፣ መጽሐፍ ቅዱስ እንዲህ ብሎ ይናገራል። ስማ፣ ማርቆስ ወንጌል ምዕራፍ 6 ቁጥር ሶስት ይህ የጸራቢ የማርያም ልጅ የያይቆብ የዮሳ የይሁዳ የስምዖን ወንድም አይደለምን? እይቶቹስ በዚህ በእኛ ዘንድ አይደሉምን አሉ፣ ይሰናቀሉበትም ነበር። ለ የትኛው ክፍል ላይ ነው መጽሐፍ ቅዱስ እንዲህ የሚናገረው ልጆች እንዳሏት አጥ አንተ ግን አማላጭ ናት የሚለውን ቦታ ሳይ የታደለ ሰው በጽየት ላይ መንፈስ ቅዱስ ረዳ። እስቲ ተናገር፣ እንደዚህ ምን ነገር አለ መጽሐፍ ቅዱስ ላይ? እነሱ የተናገሩት ነገር ስህተት ከሆነ ከመጽሐፍ ቅዱስ አታሳይ። ከምንም ከጫካ ከየት መጥቶ ስድብ፣ ተረት አሳይ፣ ከመጽሐፍ ቅዱስ ደስ ብሎ የት የታደለ። ከጫካ ከየት መቶ አፉን ያከፍታል ንትርትር። በቃ ስድብ ነው፣ ጥቅሱ ተረት አውርቶ መሄድ። እስቲ ከመጽሐፍ ቅዱስ አምጣ። አማላጅ ኢየሱስ ክርስቶስ እንደሆነ መጽሐፍ ይናገራል። አንተ ግን አማላጅ እንደሆነች አሳይ። የለም ተረት ብቻ እነሱ በተናገሩት ነገር ላይ ስህተት ካለ ከመጽሐፍ ቅዱስ አምጥተህ አርም። ይሄ ልክ አይደለም፣ እንደዚህ ነው ልክ ተናገር እስቲ። የለም በዚህ እድሜ ግን ተረት አይደብርም? በእድሜ እኮ ከአንተ ያንሳል፣ ግን መጽሐፍ ቅዱስ የሚናገረውን እየተናገሩ ተረት፣ በዚህ እድሜ ወጥቶ የተኛውም የታደለው ከየት አመጣ? ከየት አመጣ? የለም እንደውም አንተ ነህ የትም ሰምተህ የመጣውን ተረት እያወራ ያለው። እነሱ እኮ ከመጽሐፍ ቅዱስ ነው እየተናገረው ያለ። በዚህ እድሜ ይከብዳል። ና ወደ ኢየሱስ መጽሐፍ ቅዱስ ነበር ተረታታ ወረ በዚህ እድሜ ይከብዳል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ወፎቹ ጋር ይጫወታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህን ወፎች አራዊቶችንም በሞት ወደ እንዳለሁ ወደ ሰማይ አድርጋለሁ እንጂ እንደ ሰው ሥጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን ደም ታለቅሱት ግን እኔ እኮ ከነሥጋዬ ነው ወደ ሰማይ የማድርገው። ስለዚህ አቦ አድርጓል ከነስጋው ወደ ሰማይ እየተባለ ነው። እና አታልቅሱ፣ አይዟችሁ፣ ተጽናኑ እስ የሞተ ሰው ቀና ብሎ ወፎችን አናግሮ ተመልሶ እንደገና ደግሞ ሲታኛ ይታይ። እንዲህ ነው እንዴ? ቁማር የሚጮቱብህ በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ ብለ ጠዋት ፀሐይን እየሞክ ድንጋይ ላይ ቁጭ ብለ ገረገራ ጥግ ተደግፈ፣ ጥድ ተደግፈ የምታነበው መጽሐፍት ይሄን እንዲህ አይነቃልድ ነው አረ፣ ወይ ኢየሱስ ክርስቶስ አስሙ የሞተ ሰው ብድግ ብሎ ዝም በሉ ዝም በሉ። ለምን ታረክሳላችሁ? እኔ ተመልሼ ሄዳለሁና እንደገና ከባድ ነው። ይሄንን አምነህ ተቀብለህ በአደባባይ ትከራከራለህ። ና ከዚህ ውስጥ ቁጣና ጌታየ ስንተቀበል ኢየሱስ ተቀበል ሲባልም ብትላለህ ጉን እኮ ብቻ ስሙ እሺ። ከሰማዕታቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራ አለመነ ረሃብንም ጥምን መታገስ አልቻለም ይላል በምን ባለ ጊዜ መበለት ቤት እኔ ማቀው ጊዮርጊስን በታሪኩ ላይ የንጉሱ የዱድያኖስን ሚስት እልስከንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ ከንጉሱ ሚስት ጋር በእልፍኛቸው አደረ ነው ብሎ የሚለው ገድሉ እደግመዋለሁ። መታላ እንዴ እንደቡሄ ጊዮርጊስ ንጉሱ ዱድያኖስን አባሮት ከቤት ከሚስቱ፣ የንጉሱ ሚስት ከእልእስክንድርያ ጋር እሱን አባሮት በጎራዴ አስፈራርቶ ከቤት ውጣ ብሎት ንጉሱን አባሮት አብሮ ከንግስቲቱ ጋር አድረዋል። በንጉሱ እልፍኝ ቅዳሴ ሲቀዱስ እኮ ነው ያደሩት። ኤርሚያስ ብለህ እንዳትለኝና ሳቄን እንዳታመጣ። መሐሌት እኮ ነው፣ ምጽዋ ጸሎት ጾምጸሉ ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚላያዩ ወታደር፣ ምን እንደሚሰማ አንተ ሚስት ያለህ ብራዘር፣ ሚስት ያለህ እንደሰማችሁት ነው። የሚጨመር የሚቀነስ ነገር የለም። ይህንን ተቀብሎ ነው ሰው የሚከራከረው። ምንም ማድረግ አይቻልም። እኛ ግን እንዲህ እንላለን፣ በኢየሱስ ስፍራ የተቀመጡ ሁሉ የተረገሙ ይሁኑ። በኢየሱስ ቦታ የተቀመጡ ሁሉ የተረገሙ ይሁኑ። ልጁን የከለሉ ሁሉ የተረገሙ ይሁኑ። ልጁን የጋረዱ ሁሉ የተረገሙ ይሁኑ። ልጁን ያሳነሱ ሁሉ የተረገሙ ይሁኑ። ብድግ አድርጉና እጃችሁን ኢየሱስ በሉ። በኢየሱስ ቦታ ላይ ቁጭ ያለ ዋጋ የከፈለው ደሙን ያፈሰሰው ኢየሱስ ወደ ጎን ዞር ብሎ ዋናው ነው የተቀመጠ ሁሉ ይነሳል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ኑ ወለ ኢየሱስ ታራት ገዳይ ነው ስሙ ይልንም። እኔ የማውቀው መልአክ በእግዚአብሔር ፊት የሚሰግድና ለእግዚአብሔር የሚዘምር መልአክ ነው። በእኛ ሀገር ደግሞ የማየው መልአክ ደግሞ የሚሰገድለትና የሚዘመርለት መልአክ ነው። ዋት ሌላኛው ደግሞ እኔ የማውቀው መልአክ ከእግዚአብሔር ዘንድ ወደ ሰዎች መልእክትን ይዞ የሚመጣ ሲሆን እኛ ሀገር ደግሞ የማውቀው በሰዎች ና ተብሎ የሚጠራ ተላላኪ ነው ማለት ነው። እናንተ የምታውቁት መላክ የትኛውን ነው? እኔም የማውቀው እንደዚህ ነው። ለእግዚአብሔር የሚዘምር በእግዚአብሔር ፊት የሚሰግድ ከእግዚአብሔር መልእክት ይዞ ወደ እኛ የሚመጣ ይሄንን ነው የማውቀው። እኛና ስንል የሚመጣ ከዛ ሂድ ይሄዳል። ውሸት ነው። ይሄንን መጽሐፍ ቅዱስ አይናገርም። እንግዲህ ምንም ማድረግ አይቻልም። አራት ግን ቀዳይ ነው። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ሰው ፍጥረት ሁሉ ማጠቃለያውና መዝጊያው ደርሷል። ፀሐይዋ በጣም እየጠለቀች ነው፣ ልትገባ ነው። ይህንን ምድር እግዚአብሔር ለዘላለም አላዘጋጀውም። ሌላ አዘጋጅቷል፣ ለዘላለም የምንኖርበት። ስለዚህ ምናልባት በዚህ ምድር ላይ ብቻ ተስፋ የምታደርጉ ሰዎች ከሆናችሁ በእውነት ተስፋ የለም። ተስፋ ያለው በእግዚአብሔር ላይ ነው። ተስፋችን ለዘላለም ነው። በዚህ በክርስቶስ ኢየሱስ በኩል ዞር እንድትሉ ወደዚህ ዘላለማዊ መንግስት፣ ይኸው በክርስቶስ ኢየሱስ በማመን እንድትገቡ ጥሪ ላደርግላችሁ ወዳለሁ። እያለቀ ነው። ጌታ ሊመጣ በደጅ ላይ። አትከራከር፣ ወደ ሲኦል ለመሄድ አትከራከር። ና ወደ ኢየሱስ። ማግቢያ ያሱ አለቀ። በሌላ መንገድ የለም። ምንም ማድረግ አይቻልም። ብቻውን ይወት ይሰጣል። ኑ ወደ ኢየሱስ።

ኢየሱስ ከሱ ውጭ መንገድ የለም። ኑ ወደ ኢየሱስ። ምንም ማድረግ አይቻልም ብቻውን ይወሰጣል። ለዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ ባለው እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።